ሰላም ጠና ያስጥልን። ክብራንት መልካቾቻችንና አድማጮቻችን ዘውዱ መንግስት ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው ጫጭር ዜናዎችን አቀርበላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ በቴሌቪዥን የአገዛዙን ገበና እያጋለጡ እየታደኑ መሆኑ ተገለጠ። ሆረር የመሰለው ግፍ በዩኒቨርሲቲው ተማሪዎች ነው የተጋለጠው። በዘመቻ አንድነት ፋኖ ታላላቅ ጀብዶችን እየተጎናጸፈ መሆኑ ታወቀ። ሰሜን ሸዋ ምንጃር አረርቲ ግፍ ፈጽሟል እያገዛዙ ኃይል። በቋሪትም ታላላቅ ጀብዶች ተፈጸሙ። በትግራይ ውጥረቱ ተባብሶ ቀጥሏል። 137 ዓመታትን እያስቆጠሩት ኢትዮጵያዊ ማረፋቸው ተነገረ። ኦነብ ኦብነግም የመንግስትን ገበና ማጋለጡን ቀጥሎበታል። በማይጨው የሰዎች ህይወትም አልፏል። ተመልካች አድማጮቻችን አሁን ወደ ዝርዝር ዜናው እናመራለን። አብራችሁን ቆየም ግፍ እየበዛባት የኢትዮጵያ ምድር ዛሬም ህዝቡ እያለቀሰ እየጮኸ መሆኑ ቀጥሏል በብዙዎቹም እየተዘገበ የነበረው ግፍና በደል የበዛበት በተለይም የአማራ ልጆች ደም መፍሰስ ከፍተኛ ስቃይና መዳራ መድረስ አሁንም በተለይም ግፉ በደረሰባቸው እየተጋለጠ ይገኛል። በኦሮሚያ ክልል ብልጽግና ኢመደበኛ ኃይል በአማራ ሴቶች ላይ የሚፈጸመው ዘግናኝ ሰቅጣጭ ግፍ እንደቀጠለ መሆኑ ተገልጿል። ፋኖ ለትግል እየተነሳባቸው ምክንያቶች ዛሬ በይፋ እየወጡ ነው የሚገኙት ብዙዎቹ ይህንን የፋኑን ትግል ለማደናቀፍና እንደዚሁም ጽንፈኛ በማለት ሊያጣጥሩት ቢሞክሩም ይሁን እንጂ የአብይ አህመድ ገበና ዛሬም እየተጋለጠ ቀጥሎበታል። በኢቤስ ቴሌቪዥን እየተላለፈው ታሪኳ የተናገሩት ተማሪዎች ጉዳይ ብዙዎቹን እያነጋገረ እንደሚገኝ ነው የተገለጸው። ታዲያ ይቺ ተማሪያ በኦሮሚያ ክልል በተለይም ዩኒቨርሲቲ ነው የተጓዘችው ትምህርቷን ለመከታተል ይሁን እንጂ የብልጽግና ኢመደበኛ ታጣቂ ግቢ ውስጥ ገብተው አግተው ወደ ቻካ ወስደው አንድ አመት ከስድስት ወር አቆይተው ደፍረው ከተደፈረችን በኋላ ማፀኗን በብረት ጨቅጭቀው ጭንቅላቷን ፈንክተው በህይወት ተርፋ ከዛ በኋላ አርግዛ ጎዳና ተዳዳሪ መሆኗን ነው እየገለጸች የሚገኘው። ግፍ የበዛበት የኢትዮጵያ ምድር ዛሬም ጭካኞች በዝተውበታል። ታዲያ ይህንን በተመለከተ በተለይም ከስድስት ቀን በኋላ እየተጎተቱ ይዘዋት የሄዱትን የእርሷ ጓደኞች እንደሆኑ እየተናገሩ ቢሆንም፣ ይሁን እንጂ የአማራ ሴቶች በኦሮሚያ ክልል የሆኑትን እንዲነገር ፈጽሞ አይሹም። ወይም አይፈልጉም። በኦሮሚያ ክልል የሚሆኑት እንዲሁ አይናገሩትም። በደንቢዶሎ ዩኒቨርሲቲ ነው ተማሪዎቹ በሚያሳዝን ሁኔታ ስቃይና መከራ የደረሰባቸው። ይህ ግፍና በደልን ታዳ የመንግስት ኃይል አብይ አህመድን ጨምሮ ምንም አልተፈጸመም፣ ይህ ፊልም ነው ሲሉ እንደነበረ የሚዘነጋ አይደለም። ከባድ የህይወት ፈተና የታየባት የብርቱካንም ህይወት ይህን ነው የሚያመላክተው። አማራ ነች ብርቱኳን። ተወልዳ ያደገችው ምዕራብ ጎጃም ሰናይ ወረዳ ነው። ብርቱኳን አባቷ መሰደዱ እና እናቷ በወሊድ ምክንያት ህይወቷ ማለፋቸው ነው የተገለጸው። ብርቱካን እስከ ስምንት ዓመት አያቷ ጋር ያደገች በኋላም የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። ግን ስምንተኛ ክፍል ደረጃ ተማሪ በመሆን እየተሸለመችም እንደነበረች አይዘነጋም። ብርቱኳን ቤት ውስጥ ከምስራው ከባባድ ስራ ጎን ለጎንም ትምህርቷን ቀጥላ የአስራ ሁለተኛ ክፍል መልቀቂያ ፈተና ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት መመደቧ የሚዘነጋም የሚዘነጋ አልነበርም። ታዲያ በዩኒቨርሲቲ ሁለተኛ ዓመት ተማሪ የሆና ነው ምሽት ከላይብራሪ ስትመለስ ከግቢ ውስጥ ረብሻ ተከሰተ የምትለው ብርቱካን፣ ከውስጥም ከውጭም ተኩሱ የነበረ ነው። አዋም ጧሉን ከዳም መኪና ግቡ ብለው ይዘውን ሄዱ ትላለች። የፈለገናችሁን ለስልጠና ነው፣ አብራችሁን ትሆናላችሁ ብለው ነው ጫካ ያስቀመጡት። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር ነው የምትለው። ይቺ ጉዳቷ የደረሰባት ወጣት እጅግ ዘግናኝ የበዛባት የኢትዮጵያ ምድር። በተደጋጋሚ ጊዜያቶች መንግስት ይድረሱልን ጥሪ ቢቀርብም ያላዳመጠው ኃይል ድራማ ነው የሚለው፣ አሁን ገበናው እየወጣ ቀጥሎበታል። ታዲያ በስድስተኛ ቀኗ በሚያሳዝን ሁኔታ ልብስ አስወልቀው አሰለፉን እኔ ስድስተኛ ላይ ነበርኩ። እየተፈራረቁ ነበር የሚደፍሩን። ከዚያ በኋላ ሰውነቴ ደንዝዟል፣ በፈሩም ይወጉኝ ነበር ስትል ነው የገለፀችው። በሚዘገንን ሁኔታ ታዲያ በስድስተኛ ቀኑ ስነቃ ነው ደም እየፈሰሰ ነበር። ነገ ህይወቴ ይለወጣል፣ ጥሩ ነገር ቦታ ላይ ደርሳለሁ ብዬ ነው ያሰብኩት፣ ግን ይህ ሳይሳካ ቀረ። በነዚህ ክፉኝ መከራና ስቃይ ደርሶብኛል፣ ነው ምትለው። ህይወቴ በምን መልኩ ነው የምቀጥለው? አይዞሽ የሚለኝ ሰው የለኝም። በመጨረሻም ጎዳዳሪ ተዳዳሪ እየሆንኩት፣ ስትል ነው የምትገልጸው። ይቺ ተስፈኛ ወጣት ከተደፈረች በኋላም በማርጋዟ ልጅ ወልዳለች። እሷም ታማሚ ናት። መለወጥ፣ መደገፍ፣ ህይወቷን ድጋም በመከራ በስቃይ ያለፈችው ብርቱካን ከኢቢኤስ ጋር ባደረገችው ቆይታ ላይ ነው ግፏን በዝርዝር እንዲህ ስትል የገለጠችው። ስንሄድ በቃራ እንደዚህ ተኩስ የተነሳ ማለም ትሄዳላችሁ፣ በቃ በዚህ ሂዱ ምን በዚህና እንትን በሉ እዚህ ጋር ግቡ ነው ሲሉን፣ እኛ በሰዓቱ ተኛን። እኛን ተቆርቁ ነው ነው መሰለን፣ እኛ እንደዚህ ለማትረፍ ነው ብለን ተንደርደረን፣ ራሳቸው መኪና ገባ ነው የነሱ መኪና። ምን እንደሆነ የሚፈጥሩ ሰዎች በመጡበት መኪና። አዎ ክፍት ነው ከኋላ። አንድ አመት ከስድስት ወር ነው እዚያ የቆየነው ጫካ ውስጥ፣ ምንም ነገር ሳይፈጠር አመት ከስድስት ወር። ምን ነበር የሚሏችሁ? ትጥቅኖልን ልንቀየራችሁ ነው፣ ትታጠቃላችሁ፣ አለበለዚያ ያሰብነው እሱን እንሰራለን። አብረን ምን ይሆናል እያሉ የት ነበር እስኪ የምታድሩት? እዚህ ወጪ ላይ ነው። ብዙ ጊዜ ዛፍ ነበር እንዴ ታካልል ተነመለ ነበር። እዛ በምትሆኑበት ጊዜ በተለይ ለሴቶች አስቸጋሪ ሁኔታ የንጽህና መጠበቂያ ማግኘት ነው። ያንንስ እንዴት ነበር የምታሳልፉት? የምን ምን ንጽህና መጠበቂያ ነው? ስናክ ነበር ምን ከአንድ አመት ከስድስት ወር በኋላ ምንድን ነው የተፈጠረው? መጨረሻችን ላይ ሰልፍ አሰለፉን። እርቃናችንን አውልቀው ልብሳችን ካወለቁ በኋላ ሰልፍ አስያዙ። እኔ አጋጣሚ ከአምስተኛ አካባቢ ላይ ነበርኩ። ግንኙነት ከተደረገ በኋላ እን ሲጨቀጭቁ ራሱ በፌሮ ሲወጉ አላስታውስም። ደዝንዟል ሰውነት ምን ያህል ሰው እንደተደረገ ምን እንደተደረገ አላውቅም። በስድስተኛ ቀን ስነቃ እንደ ማበላ ነው የሚፈሰው እሷ ደግሞ አንድ አካል ስለጎደላት ምንድን አማራጭ የለበስኩትን ልብስ አውልቄ ለእሷ እግሮቿን አስሬ ነቅፋ እየጎተትኩ ጀመር ጀመሩ እንዳላዝላት አልችላት። ከዚያ አብረን ነው እኮ የምንሄደው፣ አንቺን እኮ ትችያለሽ፣ ድምፅ ስጥልኝ እንዲሆነን። ሁለት ሁለት አካለ ስንኩል ማን ይቀበለናል አልኳት። እንግዲህ ማንም ቢሆን እንደዚያ ደሜ እየፈሰሰ እንደዚህ የምድሩ ሁሉ ጨልሞ ነገ ነገ ወዲያ የተሻለ ሕይወት አገኛለሁ ብዬ ነገ ነገ ወዲያ ጥሩ ቦታ ደርሳለሁ ብዬ አሰብኩት፣ ይችላል በቃ መጨረሻው እንደዚህ ሲያምር እንደዚህ ሲሆን በጣም ካፋኝ። በቃ ለሁሌውም ማለት ነገ ነገ ወዲያ እንዴት ነው የምሆነው? ምንድን ነው ማድረግ የምችለው? በምን አይነት መልኩ ነው ሕይወቴን መጠገን የምችለው? ይዞሽ እምለኝስ ማንኛውም ሰው ነው? በቃ እንደው እንደዚህ መጨረሻ ላይ ምንድን ነው ጎዳና ተዳዳሪ የሆንኩት? ጎዳና ነው ወድቄ፣ በቃ እኔ እንጃ። ቀንና በደል እንዲህ የሚተዋለው በሌላ አካል አይደለም፣ አብይ አህመድ በሚመራቸው ጭካኝ ቡድኖች ናቸው። ታዲያ ይህን ግፍ የሚያይ የሚመለከት እንዴት እንቅልፍ ይተኛል? ይላሉ ብዙዎቹ። በተለይም ጠቅላይ ሚኒስትሩ ሴት ልጆች ናቸው ያሏቸው ይላሉ አንዳንዶቹ። ይህ የጭካኔ ግፍና በደል ሲፈጸም ዛሬም ቁጭ ብሎ እያየ እንደውም በርቱ እያለ እየቀጠለ መሆኑ ብዙዎቹን እጅግ ያስቆጨ ነው ፋኖታ ለዚህ ግፍና በደል መቋቋም መፍትሄ ይመጣ ዘንድ ቢታገል አሁን ቅር ያሰኛልን የሚሉት አሁንም ቁጥራቸው እየጨመረ መጥቷል። እልህ ቁጭቱ በጣም እየጨመረበት እያማረ ፋኖ በየጊዜው ስልጠናውን እያደረገ ትግሉን እየተቀላቀለ ነው የሚገኘው። ጭካኔ የተሞላበት ግብና በደል የሚፈጽመው የመንግስት ኃይል አሁንም እርምጃው ጠንክሮ ሊወሰድበት ይገባል ይላሉ። የፋኖ ዘመቻው ትግሉን አጠናክሮ የቀጠለ ሲሆን፣ አሁንም እያደረገ የሚገኛቸውን ተጋድሎች ውጤታማ የሆኑ እንደመጣም ነው የሚገለጸው። እንታገራለን ከዚህ በኋላ ማንንም የምንሸከምበት ምንም ምክንያት የለንም፣ ነው የሚለው። በሌላም በኩል በተለይም ወጣቶቹ ዛሬም በደላቸውንና ግፋቸውን እየገለጹ ነው የሚገኙት። መከራ በስሶብናል ስቃይ የሚበዛብንን ይህንን ታግለን ቆርጠን ለመነሳት ሁላችንም የበኩላችንን ጥረት ማድረግ አለብን ይላሉ። ሌላዋም ተማሪ ይህንን ግፍና በደል ስትገልጸው እንዲህ እያለች ነው እባካችሁ ልጅት ለሰው ልስጥ ፈልጉልኝ ምናምን ትላቸዋለህ። ይሄ አሉ በስምንት ዓመት ያስወጥተው ወሰዱኝ። ስራዬን ለእንዲቱ ሙሉ እንትን እላለሁ። አልተኛም ነበር ያረሳት ነበር። ውጤት ከመጣ በኋላ ወደ ዩኒቨርሲቲ ተመደጉ። እኔ አጋጣሚ ከልጆች ጋር እንትን ነበርኩ፣ ላይብረሪ ነበርኩ። ወደ ውስጥ ስመለስ ውስጥ ላይ የሆነ ሰው ሲተኩስ ከውጭ ላይ ይቀባበላሉ። ከዚያ አንደኛው ትጥቅ የለበሰው እዚህ ጋር ግቡ ሁላችን ሰዎች አንድ ላይ ወጥተን ገባን። እንደዚያ ያለን ሰዎች ለካ ውስጥም ውጭ የሚተኩስ የነበሩት እነሱን አለዋል። እንሄዳለን እንሄዳለን እንሄዳለን፣ መንገዱ ያልቀው ስድስት ሰዓት ፈጀብ። የምንጠጣ ውሃ ስነጣ ደግሞ የተገደበ ነገር እናገኛለን። እሱን ልብሳችን ዘፈዝፍና ልብሳችን እየጨመቅን ነበር፣ እንደዚህ ያንጠፈጠፍ ነበር። ልብሳችን እየመጠጥ ነው ምንጠ። ከደፈሩ በኋላ ምንድን ነው ራሴን ሰት ራሴን ስስት፣ አይ እንደዚያ ከሆነማ በዚህ ነው ስሜታችን የሚኖር ይልና እንዲህ እንዲህ ነው። ቀጥታ እንደዚህ ሲወጉ የነበረው ማለት ነው። ስዳስ ሰው ራሱ ቁስሉ ይታወቀ ነበረ። በቃ እርቃንሽን የሆነሽ በጣም የሚያሳዝን ቁምጣ ነበረች። ቁምጣ፣ ይሄን ደግሞ ያላስለብሰኝ አለ ቁስሉ ማለት ነው። ሕክምና ውስጥ እንደገባ ማኅፀኔ እንዲታሸግ ከአንገት በላይ ያለውም እንዲታሸግ ተደረገልኝ። በቃ ሰለችኝ ማለት ቁስሉም ሊድን አልቻለም። እነሱም ከአቅማቸው በላይ ሆነ። እኔ አማራጭ ምንድን ነው? ዩኒቨርሲቲ ትምህርት ቤቱ ፊት ለፊት መለመን ጀመርኩ

ይህንን ግፍና በደል የሚያይ ኢትዮጵያዊ ለመሆኑ እንቅልፍ ሊወስደው ይገባል ወይ ነው እየተባለ ያለው። ታዲያ ይህንን የመንግስትን ገበና በማጋለጣቸው ዛሬም ፋኖቹን የሚያደርጉትን ተጋድሎና ሌሎች ጥንቅንቆችን ለማደናቀፍ መንግስት እየሰራ ያለው ነገር ነውር የተወለላበት ነው እና በጋራና በአንድነት ሆነን ህዝባችንን ነጻ ማውጣት ይገባናል የሚለው ቁጭት እልህ የተሞላበት እንቅስቃሴ መጀመሩ ነው እየተገለጸ የሚገኘው ጎጃም አገው ምድር በዚህ ጉዳይ ላይ ላይ ትላልቅ ጀብዶችን መፈጸሙ ነው የተገለጸው። ከዚህ በኋላ አማራ አንገቱን ደፍቶ የሚቀመጥበት አንድም ጉዳይ የለም ብለዋል። በዘመቻ አንድነት የሚደረጉት ትግሎች አሁንም ጠንክረው ቀጥለውበታል። የአፈጎ ጎጃም አገው ምድር ክፍለ ጦር ነው አቸፈር ምድር ላይ ታሪክ መስራቱ የተገለጸው። ከዚህ በኋላ አማራ የሚያደርገው ትንቅንቅ ወደፊት እንጂ ወደኋላ የሚያስመልስ አይደለም እያሉ ናቸው። ከንጋቱ አስራ ሁለት ሰዓት እስከ አራት ሰዓት ድረስ በቆየው ከፍተኛ ወደ ውጊያ ላይ ነው ምንትዮቹ የቢትወደድ አያሌው የሆነን ብርጌድና የአቤ ጉበኛው ብርጌድ በጥምር ጠላት ላይ ዶግ አመድ እያደረጉት። ታዲያ የክፍለ ጦሩ ለሁለተኛ ብርጌድ ከክፍለ ጦር አመራሮች ወታደራዊና ፖለቲካዊ ስልጠና ሲሰጥ ከሰነበትበት በኋላ ነው በዛሬው ዕለት ከክፍለ ጦሩ ወታደራዊ አዛዦችን መቶ አለቃ ጊዮን ጀመሪ መሪነት፣ እንዲሁም የቢትወደድ አያለ መኮንን ብርጌድ ጦር አዛዦች አስር አለቃ አትርፋው በዛና በአቤ ጉበኛው ብርጌድ ወታደራዊ አዛዥ ኮማንዶ አስፋው ቅንጅት መሪነት ሊበን ከተማን በመቆጣጠር በጠራት ላይ ከፍተኛ ድል እየተጎናጸፉ መሆኑ ነው የተገለጸው። ፋኖ ትግሉን አጠናክሮ እየቀጠለ በርካታ ወታደራዊ ስልጠናዎችንም እየሰጠ ወደፊት እየገሰገሰ መሆኑ ነው የተገለጸው። ከፍተኛ ቁጥር ያለው ወታደሮችን በተለያዩ የአማራ ግዛቶች እያሰለጠነ የሚሄደው ይህ የፋኖ ኃይል ከፍተኛ ድሎችን እየተጎናጸፈ ሲሆን፣ በዚሁም በሊበን ከተማ ከመቆጣጠር በዘለለ ከአርባ ስድስት በላይ የጠራት ኃይሎችን እርምጃ ወስዶባቸዋል ከፍተኛ ቁጥር ያለው የቆሰለ ክላንሽኮፕ ፓትሮሉን አቃጥሯል። ሞተሮችንም እንደዚሁ ማውደሙ ነው እየተገለጸ የሚገኘው። በኮምፒውተር ባንዳው ውጊያ መገልገያ የነበረው እየተማረከ ሲሆን ኒኒ ኃይል ሽፋን ለመስጠት የተነሳው ኃይል አሹዳ ላይ ፈንጅ በመጥመድ ጉዳት እየደረሰበት መሆኑን ተገልጿል። ዙ ሀያ ሶስት ፓትሮች እጅግ ከፍተኛ ጉዳት ደርሶባቸዋል፣ ነደዋል። ለምን ያሉት ፋኖቹ ትግሉ ቀጥሏል። አሁን ወደ ኋላ የሚያስብለን አንድም ጉዳይ የለም። ፋኖ በሌና በቁጭት እርምጃውን አጠናክሮ እየወሰደ ነው። አሁንም በተለያዩ አማራ ግዛቶች የሚደረገው ውጊያ የቀጠለ ሲሆን በቋሪት ለመውረር ካዲጥ የመጣው የአገዛዙ ኃይል እርምጃ መውሰዱን ነው ፋኖ የገለጸው። በተለያዩ የአማራ ግዛቶች ያለው ተጋድሎ በወታደራዊ ስልጠና በብቃት እየተነቀረ በመምጣቱ በተለይም በቋሪት ለመውረድ የመጣውን የአገዛዙን ሀምሳ ዘጠነኛ ክፍለ ጦር ብር አድማን ቋሪትን ሳያልፍ ነበር እርምጃ ወስደው እዛው አመድ ዶግ እያደረጉት በአስራ አምስት ቀናት በላይ ብርቱ ትግል ያደረገው አገዛዙ አቅም ተስፋ ሲያስቆረጠን በሌሊት ፈርጥጦ መሄዱ ነው የተገለጸው። ተስፋ የቆራጩ የብልጽግና ሰራዊት በብድር አድማ አካባቢ በመንገደኞች ሲያንገላታ መከራና ሲቃይ ያደረገ ቢሆንም ፋኖ ግን ትግሉን አጠናክሮ በወሰዳቸው እርምጃዎች አሁን ጠንክሮ ቀጥሎ በየቦታው አውዱ እየበዛባት መጥቷል። በጎጃም በጎንደርና በወሎ የሚደረጉት ተጋድሎች አሁንም ጠንክረው ቀጥለውበታል። ሸዋም የሚኒሊክም ታላላቅ ድሎችን እየተጎናጸፈ መሆኑ ነው የተገለጸው። በዘመቻ አንድነት በርካታ የድል ስራዎች እየተከናወኑ መሆኑን ተገልጿል። ታዲያ ይህ ያስጨነቀ የመንግስት ሃይል በተለይም በመንፈሳዊ ጉዞ ለሚሄዱት መንገደኞች ጭምር በመያዝ እርምጃ መውሰዱም ታውቋል። በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በዓለም አቀፍ ደረጃ ብቸኛ የሆነውን በአመት አንዴ በ እለተ ሰንበት በጾም ሁዳዴ ኩለት በታላቅ ደረጃ የሚከበረውን የሰማ ሰንበት የደብረ ዘይትን በዓል ለማክበር ከተለያዩ የሀገሪቱ ክፍሎች የኦርቶዶክስ ተዋሕዶ እምነት ተከታዮች ሲንቀሳቀሱ ነው። ገዳሙ ወደሚገኝበት ሰማ ቀበሌ ጉዞ ያደረጉት ታያ የኦርቶዶክስና አማራ ተወላጆች ወላጆች በአብዛኛው በዚህ አካባቢ የሚንቀሳቀሱበት ላይ አረንጓዴ፣ ቢጫ፣ ቀይ ባንዲራዎችን የያዙትን እያፈኑ እርምጃ መውሰዳቸውን የተገለጸው በምንም ጉዳይ ላይ አማራ አሁን ቆርጦ ሊነሳ ይገባል። ይህ የአገዛዙ ስርዓት ፋት አለበትም ሲሉ ነው የገለጹት። በትግራይ ክልል በውጥረቱ ተባብሶ መቀጠሉ ነው እየተገለጸ የሚገለው እንግሊዝ ሀገር ተነባቢ የሆነው ታዋቂው ኢኮኖሚስት ወይም ናሽናል ብሪጅ በትግራይ እንዲሁም በኢትዮጵያ ኤርትራ ዙሪያ ሰፋ ያለ ዘገባ ይዞ መውጣቱም ታወቀ። በዘገባው በተለይ የታጠቁ ሰዎችን ኤርትራን በትግራይ የሚያዋስነው አዲግራት ከተማ ጭምር ሳይቀር ከፍተኛ ወታደራዊ ትጥቅ የታጠቁ ወታደሮች መኖራቸውን ያትታል። ፊታቸውም በጥቁር ጭንብል ተሸፍኖ የመንግስት መስሪያ ቤቶችን ወረው ከንቲባውን በቁጥጥርም አውሎታል ሲል ነው በትንታኔው ያስቀመጠው። ጋዜጣው ከዚህ በተጨማሪ ባለፈው ሳምንት በዶክተር ደብረጽዮን የሚመራ ቡድን የመቀሌ ከተማን መቆጣጠሩና በርካታ ጊዜ ወታደራ አሰራር ደጋፊዎች፣ አክቲቪስቶች እንደታሰሩም በዝርዝር አስቀምጧል። አንዳንዶቹ የቲዲፍ መሪዎች የፌዴራል መንግስቱን ለመጣል ከኤርትራ ጋር ህብረት ለመፍጠር እየሞከሩ ነው ሲልም ነው ያተተው። ኢኮኖሚስት በዘገባው የኤርትራ ወታደራዊ አማካሪዎችና የመረጃ መኮንኖች ባለፉት ቀናት አዲግራትና መቀሌ መግባታቸውን ከታማኝ ምንጮች ሰምቻለሁ ሲልም ገልጾታል። ታዲያ የኢትዮጵያን በወደቡ ላይ ጥቃት ለመሰንዘር እንዳቀረችና ኢሳያስም ለውጭ አጋሮቻቸው ሲናገሩ እንደነበረም በዝርዝር አስቀምጦታል። ይህ አሁንም በትግራይ ያለውን ውጥረት እያባባሰው መሄዱ ነው የተገለጸው። የኢትዮጵያ ቃለ ህይወት ቤተክርስቲያን የመጀመሪያው ፕሬዝዳንት አባ ባጫ ያያ ማረፋቸው ተነገረ። የወንጌል አርበኛ የነበሩት አባ ባንጫ ያያ ቃለ ህይወት የሚለውን ስያሜ የሰጡትና አበባ ባንጫ ማያያ የኢትዮጵያ ቃለ ህይወት ቤተክርስቲያን የመጀመሪያው ዋን ፕሬዝዳንት እንደነበሩ ነው የተገለጸው። እኚህ አባት ለረጅም ዓመታት ከቆዩ በኋላ ማረፋቸውም ተገልጿል። አባ ባንጫ ያያ ቃለ ህይወት የሚለውን ስያሜ ከሰጡም በኋላ ወል ወልድ ያለው ህይወት አለው የሚለውን የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪ በተከፈተው መጽሐፉ ላይ ሎጎ ወይም አርማ እንዲሰራ ለመጀመሪያም ጊዜ ሀሳብ የሰጡ እንደነበረ ነው ይህ የተገለጸው። አባ ባንጫ በተወለዱ በአንድ መቶ ሰላሳ ሰባት ዓመታቸው ማረፋቸውን ከካውንስሉ የተገኙት መረጃዎች ያመለክታሉ። ምድር ባቡር ኢትዮ ጅቡቲ ምድር ባቡር በኤሌክትሪክ ኃይል መቆራረጥ ምክንያት የትራንስፖርት መስተጓጎል እንዳጋጠመው ተገለጸ የጅቡቲ ምድር ባቡር የአክሲዮን ማህበር ዋና ስራ አስፈጻሚ ታከል የኤሌክትሪክ ኃይሉ መቆራረጡን ላለፉት አራት ተከታታይ ቀናት በተቋሞቹ ላይ ተጽዕኖ ማሳደሩ ነው አክለው የገለጹት አሁንም ችግሮቹ እየተባባሱ መሆኑን አሳውቀዋል በርካቶቹም በዚህ ጉዳይ ላይ ዝርዝራቸውን አሳውቀውበታል የምድር ባቡሩ አገልግሎቱን እያቆራረጠ መምጣቱ አደጋውን እያባባሰው እንደሄደ ጭምር ነው እየተገለጸ የሚገኘው በተለይም በኢትዮጵያ የትራንስፖርት አገልግሎት በተደጋጋሚ ጊዜያቶች በሀገሪቱ ላይ ያስከትለው ተጽዕኖ እጅግ ከፍተኛ እንደሆነም አክለው ገልጸዋል ኢትዮጵያ በትራንስፖርት ቀዳሚ ሀገር ብትሆንም ይሁን እንጂ በአሁኑ ሰዓት እየተስተዋለ ያለው ነገር ግን እጅግ አሳዛኝ መሆኑ ነው የተገለጸው ኦብነግ የኦብነግ ወቀሳ የፌዴራል መንግስትና የሶማሌ ክልል የተፈጥሮ ሀብት እየበዘበዘ ነው ሲል አጋልጧል አብዱል ጃልሽ ሾ ፕሮግራም ቃላቅ ቃል ምልልስ የሰጠው የኦብነግ ነጻነት ግንባር ኦብነግ ቃል አቀባይ አብዱልቃድር ሀሰን ሂማ አድሂር ሞንጌ በብቸኝነት እየበዘበዘው ነው ሲል ገልጿል። የፌዴራል መንግስቱ በተለይም የሰላም ስምምነቱ የተጣሰ በመሆኑ ኦብነግ በክልሉ ጉዳዮች ላይ ተሳትፎ እንዲኖረው የተደረገውን ስምምነት እንደማይተገበር ነው የገለጸው። ይህ አሰራር አሁንም የቀጠለ ሲሆን፣ ይህንን እርምጃ ለመውሰድ ህዝቡ በጋራ መቆም ይገባዋል። ኦብነግ የምንታገለው እና የምንዋጋው ይህንን በመከላከሉ ረገር ነው ሲል ነው የገለጠው። አትሌትስ፣ የኢትዮጵያ አትሌቲክስ ፌዴሬሽን በቤት ውስጥ ሻምፒዮና በአፍሪካ አንደኛ፣ በአለም ሶስተኛ በመሆን ማጠናቀቁ ተገለጸ። በተለይ በኢትዮጵያ ዓለም አቀፍ ውድድሮች ላይ ኢትዮጵያ ለሶስተኛ ቀን በቻይና ናይጄሪያ ሲካሄድ የቆየውን ሀኛው ናጂንግ ሀኛው የዓለም የቤቱ አትሌቲክስ ሻምፒዮና ፍጻሜ ማግኘቱ የተገለጸው በዚህ የኢትዮጵያን ከአሜሪካ ኖርዌይ በመቀጠል ከዓለም ሶስተኛ እንደሆነችም እንደዚሁ ተገልጿል። በተደጋጋሚ ጊዜያቶች የኢትዮጵያን አትሌቶች የሚያገኙት ውጤት አገር ቤት ባለው ችግር ምክንያት በህብረተሰቡ ዘንድ ይህንን ክትትል አለመደረጉም ሀገሪቱ ያለችበት ውጥረት እያባባሰው እንደሄደ ነው የገለጸው። ማይጨው በማይጨው ሶስት ሰዎች ህይወታቸው ማለፉ ተነገረ። በትግራይ ክልል የሚገኘው የማይጨው ሽፑድ ፋብሪካ ባጋጠመው የእሳት አደጋ ነው የሶስት ሰዎች ህይወት ወዲያው ሲያልፍ በስድስት ሰዎች ላይ ደግሞ ከባድና ቀላል የጉዳት መድረሱ የተገለጸው። አደጋው እጅግ ዘግናይ ነበርም ብለዋል። አብዛኞቹ ኮማንደር ሀየሎም እንደተናገሩት ከሆነ የእሳት አደጋ መንስኤን ለማጣራት እየተሰራ እንደሆነ ነው ይህ የገለጹት። በአደጋው በንብረት ላይ ከባድ ውነት መድረሱ የተገለጸ ሲሆን የከተማይቱ ነዋሪዎች የእሳት አደጋ ሰራተኞች ባደረጉት ብርቱ ርብርብ የእሳት አደጋው መቆጣጠር መቻሉን የገለጹት ኮማንደር ሀየሎ ሟች ህብረተሰቦች የሚፈጥረውን የእሳት አደጋም በተቻለ መጠን ሊቆጣጠር ይገባልም ጥንቃቄ ማድረግ አለበት ሲሉም ገልጸዋል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ መስሉ ነበረ። በቀጥታ ከእናንተ ክቡራን ተመልካች አድማጮቻችን ጋር በምናደርገው ውይይት እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ። መልካም ጊዜ